ውድ ቤተሰቦች ዛሬ ሩታዬ በቤቷ ስለመጣች በጣም ደስ ብሎኛል። እውነት ለመናገር ያው ትላንትና በተለቀቀ ቪዲዮ ብዙችሁ ቅር ተሰኝታችሁ ነበር፣ ለምን በቤቷ አትመጣም ብላችሁ ነበር። እናንተም ላይ ደግሞ አልፈርድም እኔ፣ እውነታችሁ ነው። ምክንያቱም እኔም ጋር ያለ ስሜት ነው ማለት ነው። እኔ ጋር ምን ይሰማኛል መሰላችሁ? አንዳንዴ ማለት በቃ አብርሽና ሩታ መጥፎም ነገር ሰሩ፣ ደግም ነገር ሰሩ። ለሰውም የራሳቸውንም ህይወት ትተው የራሳቸውንም ዩቱብ ትተው ለሰውም ቢሰሩ በዛ ሰው ያሰው ነው ያመሰግናቸው ምስጋና ማያቀርብላቸው በቃ የሆነ ትንሽ ነገር ባጠፉ ባርት ያንን ነገር እጥፍ አርገው የሚሳደቡ እና የሚናገሩ ሰዎች አሉ። እና ለዛ ደግሞ እኔ ሰው ቤት ሂደው እንዲሰሩ አልፈልግም። እኔም አለሁኝ ማለት ነው። እና ስቀጥል ብዙ የኛ ልጆች ደግሞ ቤታቸው ለምን አይመጡም? ቤታቸው ለምን አይሰሩም? የሚሉ ልጆች እና ቪዲዮ የሚሰሩ ልጆች አሉ። እና በዛው መሀል የምትሳደቡ አላችሁ ማለት ነው። እና ይሄ ስድብ አያስፈልገውም። ምክንያቱም ምን እንዳለ ታውቃላችሁ። እኛ የለመድ ነው አብርሽና ሩታ በቤታቸው ነው ቤታቸው እንደዚህ ሚያዝናና ጨዋታ ሚሆን ማንኛውም ነገር ይዘው ቢመጡ ባብርሽና በሩታ ቤት ነው የምናውቃቸው። በብርሽና በሩታ ቤት ደግሞ ሰዓት አለን እኛ። ለምሳሌ በዚህን አክል ሰዓት ስንጠብቃቸው ሁሌም ይኑሩና እኛ በቤታቸው ይለቃሉ ብለን በጉጉት በተስፋ እየጠበቅናቸው እያለ እነሱ ደግሞ ሌላ ቦታ ሄደው በሌላ ቤት ሲመጡ ያስከፋናል። እና ብዙዋችሁ አላችሁ የእኛ ልጆች ትላንትና ለምን በቤታቸው አልመጡም? ባላችሁ ብዙዋችሁ ተከፍታችኋል። እና ሊከፋችሁ አይገባም። ይሄ የራሳቸው ኦዲንስ ናቸው። ኦዲንሳቸው ደግሞ አንዳንዴ የኦዲንስም አመለካከት ወይም ደግሞ ኦዲንስ የሚናገረው ነገር እኛ መቀበል አለብን። ብቻ እኔ እዚህ ጋር ቪዲዮ ሰርች አምጥቼ ለኦዲንስ የሆነ ነገር ብዬው ያንን ነገር ኦዲንስ እንዴት አልወደደውም እንዴት እንደዚህ አይነት አስተያየት ይሰጣል ብዬ ኦዲንስን መቆጣት ደግሞ ወይም ደግሞ ማዘን የለብኝም ለምን እነሱን ወደው ፈቅደው አይደለም አብርሽና ሩታ የሚያበረታቱት። አብርሽና ሩታ ስለወደዷቸው አይደለም የሚከታተሏቸው። በቃ ኦዲየንስ ደግሞ የሚፈልገው በሩታና በአብርሽ ቤት ነው የሚፈልገው ማለት ነው። ምክንያቱም ዛሬ ኮሜንት ገብታችሁ ዩ እና ሁሉም ሩታ ሩታ፣ በቃ ለሩታ ያላቸው ፍቅር እንዲፈልጉ እቤታ ውስጥ ነው ስትመጣ ወይም ደግሞ በዩቱባ ስትለቅላቸው ነው ደስ የሚላቸው ማለት ነው። እና በዚሁ አጋጣሚ የሩታዬን እህት አትንኳቸው። ምንም ነገር አይንካቸው። በጣም መልካም እህትና መልካም ኦዲንስ ናቸው። እውነት የምላችሁ እስከ ጥግ ድረስ ነው ማለት ነው እና በሩታና በአብርሽ የሚመጣ ነገር ምንም አይነት ነገር ቢሆን አይደራደሩም ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለው ብያላችሁበት ሰላማችሁ ብዝዝ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ዛሬ ሩታዬ ያመጣችሁ አይዲ በጣም ያስቅ ነበር፣ ያዝናና ነበር። ያው ሩታዬ እንደምታውቁ ማንኛውም ነገር ብትለብስ ያምርባታል። ኩንታንም ብትለብስ ያምርባታል። በጣም ጸዴ፣ በጣም ሞዴል ሰሆናለች። በጣም ነው የሚያምርባት ሱፉ ማለት ነው። እውነት ለመናገር በሩታ ላይ እንደውም ከጽጌ የበለጠ ማለት ነው። በሩታ ላይ ነበር ዋው ያለው ማለት ነው። በጣም ነው የሚያምርባት እና በዚሁ አጋጣሚ እንግዲህ አብርሽም ተዝናንቻለሁ፣ እኔም ቤሎዬን ልምረጥ እያለ እንግዲህ መልስ እየሰጠ ነበር። በዛሬ ብራንክ እንግዲህ አብርሽና ይህ ሱ ተስማምተዋል እንግዲህ ቤሎ ለመምረጥ ማለት ነው። እንግዲህ አብርሽም ያው ተሳስቶ ነው። አንዳንድ ሰዎች አላችሁ እኮ አሁንም ሌላ ነገር፣ ሌላ አስተያየት ልታወጡ ትችላላችሁ። እስከ መጨረሻው ቪዲዮን አይታችሁ መመልከት ትችላላችሁ። ቪዲዮን ሳጨርሹ ወይም ደግሞ አቋርጣችሁ ሌላ ነገር ስሜት አታምጡ። ሩታ በቤሎ ነው የምታገባው። ሰምታችኋል። አብርሽን ብራንክ ለማድረግ ወይም ዳኒን ለማናደድ ነው እየሰሩት ነገር። አብርሽ ሩታና ጽጌ ማለት ነው እና በዚሁ አጋጣሚ ያው እንኳን ደስ አላችሁ የእኛ ፋሚሊዎች ዛሬ በቤቷ ስለመጣች እኔ በጣም ደስ ብሎኛል። ይልመድባቸው እንግዲህ ምንም ማድረግ አንችልም። እኛ ያው በተቻለን አቅም እንጥራለን ማለት ነው እነሱ ለመመለስ እነሱ በቤታቸው እንዲመጡ። በቃ እስካደነቅናቸው ድረስ ከመጥፎም ነገራቸው ከደግም ነገራቸው ይዘናቸው መጓዝ ነው ያለብን እንጂ ዛሬ ሩታ መጥፎ ነገር ሰርታለች ብለን ጥለን መውጣት አንችልም። አብርሽ መጥፎ ነገር ተርቷል ብሎ ጥሎ መውጣት የለም። እኛ የእኛ አድናቂዎች ትለያለ ላላችሁ ትላንትና እና ለእናንተ ቅር ላላችሁ ደግሞ ምንም ማድረግ አንችልም፣ ግን ይስተካከላል ሁሉም ነገር። እኛም ድምፅ እንሆናለን ማለት ነው። እኛንም እያበረታታችሁ እኛንም ደግሞ በቤቷ ስትሄድ ለምንድን ነው በራስሽ ቤት ነይ አትሏትም እያላችሁ ነው። እኛ እያናት ነው ግን አንዳንድ ያላ በቃ እናንተ ሆናችሁ ብትረዱ የሆንም ነገር ሊፈጠር ይችላል። በዛ በዛ ይሆናል ይመስለኛል። ብቻ የሩታይ እህት በጣም ጀግና ናችሁ፣ ነብር ናችሁ። ቀጥሉበት፣ እውነታችሁ ነው። ትክክል ናት። እሷም በቤቱ መምጣት አለባት። አብረሽም ደግሞ በቤቱ መምጣት አለባት። ሲቀጥል እኔ ከዚህ ሁሉ ኮተት እውነት ነው። ሙላቸው ኮተት ቢያበዙ እንኳን አብረሽ ምስጋናም ስለሌላቸው በቃ አንድ ቀን በሩታ ቤት፣ አንድ ቀን በአብርሽ ቤት ቢመጡ እኔ በጣም ደስ ይለኛል ማለት ነው። ይሄንም ደግሞ የምልበት ሌሎቻችሁ ለክፋት ልታዩት ወይም ደግሞ ለክፋት ልትወስዱ ትችላላችሁ። ይሄ ለክፋት ሳይሆን በቃ ኦዴንስ የአብርሽና የሩታ ኦዴንስ ቤታቸው ውስጥ ስለለመድን ነው ማለት ነው። እኛ ምንም አይነት ክፋት ነገር የለብንም። ሁሉም ቢያድ፣ ሁሉም ቢሰራ በጣም ደስ ይለናል። ግን ሞር ደግሞ ሲበዛ በጣም ያስጠላል። ከሰባት ከስምንት ቀን በላይ ሲሆን ደግሞ እኔ እንጃ ይደብራል ማለት ነው። እና ውድ ቤተሰቦቼ ለማንኛ የነበረን ቆይታ ይሄንን ይመስል ነበር። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ እንግዲህ የሩታይም ሰርግ እየደረሰ ነው ማለት ነው። ዱባይ መቼ ነው የሚመጡት? ሾክ በሎኝ ማለት ነው። ደግሞ በነገራችን ላይ በጣም ቆዩ ማለት ነው። ብቻ አላህ በሰላም ያግባቸው በሰላም ደግሞ እንቀበላቸው።